አገራት በከተሞች ከህዝብ ቁጥር መጨመር ጋር ተያይዞ የሚስተዋለውን የሰዎች የተለያዩ አገልግሎቶችን የማግኘት ከፍተኛ የሆነ ፍላጎት ከማሟላት አኳያ የሚፈተኑበት ነው። የማኅበራዊና ኢኮኖሚያዊ የተጠቃሚነትን ፍታዊ የከተማ ሀብት ክፍፍልም ከህዝብ ቁጥር መጨመር ጋር ተያይዞ የሚነሱ ጥያቄዎች ናቸው። አገራት የዜጎችን ሕይወት ከማቃለልና ኢኮኖሚያ አቅማቸውን ከማሳደግ አንጻር ከተሞቻቸውን ዘመናዊ አድርጎ መገንባት ትልቁም ሚና እንደሚጫወትላቸው ይነገራል። ከመቶ ዓመታት በፊት የከተሞች ምስረታና እድገት እንደየሀገራቱ ነባራዊ ሁኔታ ላይ ተመስርቶ ለዜጎች ምቹ የማድረግ ሥራዎች በየደረጃው እየተሠሩ ዘመናዊ ከተሞችን መፍጠር ተችሏል። ለነገ የተሻለ ከተማን የመፍጠር እንቅስቃሴ በአሜሪካ የተለያዩ ከተሞች ከተጀመረ በኋላ በሁሉም ዓለም ሀገራት እየተስፋፋ መጥቷል። አንዳንድ አገራት የከተማ ልማትን ከአረንጓዴ ልማት ጋር፣ ሌሎች ደግሞ ከውበት ጋር በማያያዝ ከተሞችን ያዘምናሉ። እነ ሆንግ ኮንግ፣ ሲንጋፖርና ዱባይ ለወቅቱ ጥሩ ማሳያ ናቸው። ወደ ሰባ የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት ጀምረዋል ማለት ነው። ይሄንን ሶስት ኪሎ ሜትር የሚጠጋ የኮሪደር ልማት የሰራንበት ሁኔታ ነው ያለው። ወደ 22 ከተሞች ኢትዮጵያ ውስጥ አሉን። 14ቱ ወደ ስራ ላይ ናቸው አሁን ያሉት፣ 8ቱ ደግሞ ጨረታ ወጥቶ የተሰራ ይገኛል ማለት ነው። የፍሳሽ ቆሻሻ የማስወገድ ግንባታ ኦሎሞስት እየተጠናቀቀ ያለበት ሁኔታ ነው ያለው። ጽዱ ኢትዮጵያን ከመፍጠር አኳያ በተለይ ከተሞች ላይ ፕሮጀክቶች ተቀርጸው እየተሰሩ ነው ያለው። ይኸው ባማረ ሽንት ቤት ባማረ ሻወር እንኖራለን እድሜ ለነሱ ማለት ነው። መቶ በመቶ ለእናቶቻችን ለልጆቻችን በጣም ጥሩ ገበና የሚሸፍን ሽንት ቤት በመሆኑ ሰላም ነው የሚል ሆነ። ሳይሰራ በፊት ጫካ ነው የምንጠቀመው፣ አሁን ከተሰራ ጀምሮ ደግሞ እዚህ እንጠቀማለን ማለት ነው ህዝቡ በዚህ ተጠቃሚ እንዲሆን ሰፊ ስራ ከከተማ አስተዳደሩ ጋርም እየሰራን ያለንበት ሁኔታ ነው። ፊት የነበረው በጣም ትንሽ የሚባል ካቨሬጅ ነው ያለው። ከአስር ፐርሰንት በታች ነበር እንደ ሀገር። አሁን ሰላሳ ላይ ደርሰናል እንደ ሀገር ያለው ማለት ነው። ዜጎች ያለምንም ጥርጣሬ ምን ከፍለው ግብር መልሶ ለልማት መዋል እንደሚችል በተጨባጭ የምናይበት ነው። ለከተማችን ጥሩ ነገር ሆኖልናል ብለን እኛ እናስባለን ማለት ነው። ኢትዮጵያ ከመቶ ዓመታት በኋላ ከሁሉም የተወሰደ የተሻለ ልምድን በመጠመር የኮሪደር ልማትን በአዲስ አበባ ከዓመት በፊት ጀምራለች። እኛ ደግሞ ከመቶ ዓመት በኋላ እንግዲህ እንደሌት ከመር አድቫንቴጅ ትኩረት አድርገን ስንሰራ የነበረው ዕድል የነበራቸው ግን ደግሞ በድሉ ባንድም በሌላ መንገድ መጠቀም ያልቻሉት እኛ ያንን አፎርድ ማድረግ ስለማንችል ያንንም ስህተት ማረም በሚችል መንገድ የእኛን የኮሪደር ልማት ብለን በከተሞቻችን ጀምረናል። በተለይ ፈርቀዳጅና ትልቅ ስራ የተሰራበት የአዲስ አበባ ከተማ ነው። አዲስ አበባ ከተማ መሰረተ ልማት ከመፍረሱ በፊት ቀድመው የነበረው አጠቃላይ እይታ ከመፍረሳቸው በፊት ሌሎች የኢትዮጵያ ከተሞች ደግሞ መጥተው እንግዲህ ከፈረሰ በኋላ ሁሌ ስለሚረሳ ማለት ነው ልምድ መውሰድ እንዳለባቸው ወደ 30 ከተሞች ገደማ ነበር እዚህ መጥተው በቀጥታ ልምድ እንዲወስዱ ያደረግ ነው። እንግዲህ ያንን ልምድ ከወሰዱ በኋላ በየአካባቢያቸው ደግሞ ተመልሰው የራስ በራሳቸው እንግዲህ ዲግሪው ሊለያይ ይችላል። ግን ደግሞ ከተሞች በከፍተኛ ደረጃ በመነቃቃት በአዲስ አበባ ከተማ የጀመርነው የኮሪደር ልማት ዛሬ ላይ የኢትዮጵያ ከተሞች ወደ ሰባ የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት ጀምረዋል ማለት ነው። በከተሞች የሕዝብ ፍላጎት ለማሟላት ያለውን መሰረተ ልማት በአግባቡ መጠቀም ወይም ቴክኖሎጂን ማስፋፋት ግድ ይላል። የአዲስ አበባ ከተማን ከጉስቁልና ማውጣትና ነዋሪዎቿን ተጠቃሚ የሚያደርገው የኮሪደር ልማት ትግበራ ውጤት በፍጥነት ወደ ሌሎች ከተማ እንዲስፋፋ አድርጓል። ከአዲስ አበባ የተቀመረው ልምድ ሐረር ከተማን ጥንታዊነቷን ከዘመናዊነት ጋር አዋዶ እንድትሞሸር አድርጓታል። ድሬዳዋን ነባር ውበቷን አጉልቶ በተሻለ ምቹ ከተማ እንድትሆን አድርጓታል። የምስራቋ ኮኮብ ጅግጅጋ ከተማም ተመራጭ የቱሪስት መዳረሻ እንድትሆን ሆኗል። የጣና ፈርጥ ባሕር ዳር ከተማ እስከ ደቡባዊ ኮኮብ ሐዋሳ ከአባጅፋር አገር ጅማ እስከ ጋምቤላና አሶሳ ከተማ በጥቅሉ 68 የሚደርሱ የኢትዮጵያ ከተሞች ደርሷል። ደብረ ብርሃን ከተማ ከአዲስ አበባ ልምድ ወስደው ወደ ስራ ከገቡት ከተሞች አንዷ ሆናለች። ያንን ልምድ ከወሰድን በኋላ የመጀመሪያው ስራችን የነበረው የዲዛይን የማሰራት ስራ ምን አይነት ኮሪደር ነው ልንተገብር የምንችለው የሚለውን ሁለተኛ ማህበረሰቡን በተደጋጋሚ የማወያይት የኮሪደር ስራ ምን ውጤት ያስገኛል የሚለውን የማስገንዘብ ስራ ነው። በቂ እቅድ አቅደን ከማህበረሰባችን ጋር ከተግባባን በኋላ የዲዛይን ማዘጋጀት ሰራን በኋላ በጀት መድበን ወደ ተግባር የተገባበት ሁኔታዎች ናቸው ያለውና በከተማዋ 8.3 ኪሎ ሜትር ለማልማት ታቅዶ በመጀመሪያው ዙር 3 ኪሎ ሜትር ማልማት ተችሏል። በ2017 በዋነኝነት ይህንን 3 ኪሎ ሜትር የሚጠጋ የኮሪደር ልማት የሰራንበት ሁኔታ ነው ያለው። ይሄ የኮሪደር ልማት ሁሉን ኮምፖነንቶች የምንላቸው የያዘ ነው። በከፍተኛ ሁኔታ የኮሪደር ልማቱ ከለማ በኋላ የንግድ እንቅስቃሴው መጨመርን አንድ ያየንበት ሁኔታ ነው ያለው። ሁለተኛ በተለይ የከተማው ነዋሪ በዚህ አካባቢ በስፋት የሚንቀሳቀስበትና ከተሞች ምቹ እንዲሆኑ ውብና ጽዱ እንዲሁም ለዜጎቻቸው ምቹ እንዲሆኑ የማድረግ ስራ ትምህርት የወሰድንበት ሁኔታ ነው ያለው። በጥቅሉ 2017 ላይ የተሰራው ስራ እንደ ቤንች ማርክ ወስደን በስፋት 2018 ላይ ለመስራት በቅድ አቅደን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ከተሞችን ለነዋሪዎች ምቹ እንዲሆኑ በተቀናጀ መሰረተ ልማት ግንባታ ላይ ተመስርቶ የተጀመረው ስራ ባጭር ጊዜ በከተሞች መነቃቃት ፈጥሯል። ከተሞቻችንን የማነጽ ከተሞቻችንን መልሰው ሪኢንቨንት የማድረግና ትልቅ ትኩረት የተሰጠበት እንደ ከተማና መሰረተ ልማት ሚኒስቴር እኛንም አግዞን ከተሞቻችን ዛሬ ላይ በከፍተኛ መነቃቃት በከፍተኛ የእድገት ጎዳና ላይ የገቡበትን ማየት የሚቻል ነው የሚሆነው ማለት ነውና ዜጎች ያለምንም ጥርጣሬ ምን ከፍለው ግብር መልሶ ለልማት መዋል እንደሚችል በተጨባጭ የምናይበት ነውና፣ ይሄ ቀላል ነው ተብሎ የሚወሰድ አይደለም። ዛሬ ላይ ተቋማቶቻችን ፊዚካሊ ብቻ ሳይሆን በፕላንም ኢንትግሬት አድርገው የጋራ ፕላን ኖሯቸው ስራ መስራት እንዲችሉና፣ እነኚህ መሰረተ ልማቶች የሚናበቡበትን ሲስተም ተዘርግቶ ዛሬ ላይ እያንዳንዱ ከተማ አካባቢ ላይ በተለይ ኮሪደር ልማት የደረሰበት አካባቢ ላይ የከተማውን የውሎ ሁኔታ የአዳር ሁኔታ መረጃ የሚያገኝበት የሴኪዩሪቲ ጉዳይ ደግሞ ከጊዜ ወደ ጊዜ የተሻሻለ የመጣበትን እና እነኚህ ደግሞ መሬት ስር ያሉ መሰረተ ልማቶች ተቀናጅተው ተናበው ለአገልግሎት መዋል እንዲችሉ የተደረገበት መንገድ የስማርት ሲቲ ኮንሰፕትን በቀጥታ ተግባራዊ ማድረግ የተቻለበት ነው። የፍትሃዊነት መገለጫ ነው። ኮሪደር ብለን ማንሳት እንችላለን ለምሳሌ ሁላችንም እንደምናውቀው ከተሞች አካባቢ ላይ የኛ ከተሞች ከመቶ 74 ፐርሰንት ገደማ ወይንም 74 በመቶ የሚሆነው ከደረጃ በታች የነበሩ በመኖሪያ ቤት የምንበለው በለው በመንገድ የምንበለው በለው በሌሎች መሰረተ ልማት በጣም የደቀቁ ያረጁ ያፈጁ የከተማ አካባቢ ነበረ። ዛሬ ላይ በኮሪደር ልማት ብቻ ከደረጃቸው በታች የነበሩ አካባቢን በመቀየር ከዘመናዊነት ጋር እንዲላበስ በማድረግ ሂደት ውስጥ የተሰሩ ስራዎች ዛሬ ላይ ወደ 54% ዝቅ ማድረግ ችለናል ማለት ነው። ይሄ ከደረጃ በታች ያለውን የከተማ አካባቢ የኮሪደር ልማት የአረንጓዴ ልማትና የከተማ ውበትን እንዲሁም የተቀናጀ መሰረተ ልማት ግንባታን ያማከለ ተደርጎ ሲሰራ፣ በሌላ በኩል ደግሞ ንጹሕ ከባቢ እንዲፈጠር ታላሚ ያደረገ ነው። ንጹሕ ከባቢን የመፍጠር ሥራ በኮሪደር ልማቱ ብቻ የሚሰራ ባለመሆኑ የተጀመሩ የሳኒቴሽን ስራዎች ማስፋፋት አንዱ ትኩረት ሆኗል። ይህም የደረቅና የፍሳሽ ቆሻሻ አወጋገድ ስርዓት ማዘመን የሚለው ይጠቀሳል። ዓለም ባክ ድጋፍ ብቻ በሶስት ዓመት ውስጥ በተለያዩ ከተሞች የተሻለ የመጸዳጃ ቤቶች ግንባታ የተከናወኑት እንደዚሁ ነው። ጽዱ ኢትዮጵያን ከመፍጠር አኳያ በተለይ ከተሞች ላይ ፕሮጀክቶች ተቀርጸው እየተሰሩ ነው ያለው። ይሄ እንግዲህ ምናልባት ሁለተኛው መጠጥ ውኃና ሳኒቴሽን ፕሮጀክት አንዱ የዛ አካል ነው። ትልቁ ስራውም በእነኚህ ከተሞች ላይ በተለይ በህዝብ የሚበዛባቸው አካባቢዎች እንደዚሁም ደግሞ የጋራ መኖሪያ ቤቶች ህብረተሰቡን ተጠቃሚ በማድረግ አካባቢና ጤናን በማሻሻል ትልቅ አስተዋጽኦ እንዲያደርጉ ማድረግ ላይ ነው ስ ስንሰራ የነበረው ይህም በቀጣይ የምንሰራው በጋራ መጸዳጃ ቤት ወይ ደግሞ ፓብሊክ የምንላቸው የህዝብ ሰዎች ባሉባቸው አካባቢ ገበያ አካባቢ ላይ መናሪያ አካባቢ ላይ ቤተክርስቲያን አካባቢ ላይ ትምህርት ቤት አካባቢ የምንሰራቸው በሙሉ እነዚህ ሰዎች ከቤታቸው ካወጡም በየቦታው መቸቀል ልባቸው ለመጸዳዳት። ስለዚህ በጋራ ሆኖ የምንጠቀሙባቸውም ጨምሮ ወደ 1178 እንደ ሀገር ሰርተናል። ደብረ ብርሃን በተለይ እንዲህ በፈጣን እድገት ውስጥ የሚገኙ ከተሞች ከቆሻሻ በአግባቡ ማናጅ ካልተደረገ ተደረገ ከተሞቹ በቀላሉ የመበላሸት እድል፣ የመቆሻሽ እድል፣ ውብና ጽዱ ከተማ የመመስረት እድላችን ችግር ነው ሊሆን የሚችለውና ይህንን ችግር እየተሻገርን ያለበት ሁኔታ ነው ያለው። ከዚህ ቀደም በኮሪደር ልማት ከተገነባው መጸዳጃ ቤት ውጪ በተጨማሪ አሁንም በቅርቡ የምንገነባቸው መጸዳጃ ቤቶች ስላሉ በዛው ቀጣይነቱ እንዲረጋገጥና ህዝቡ በዚህ ተጠቃሚ እንዲሆን ሰፊ ስራ ከከተማ አስተዳደሩ ጋርም እየሰራን ያለንበት ሁኔታ ነው ያለው። ከተማ ጽዱ ለማድረግ ይሄኛው ፕሮጀክት በማምጣቱ ለከተማችን ጥሩ ነገር ሆኖልናል ብለን እኛ እናስባለን ማለት ነው። ወይዘሮ አይን ዓለም ገብረየስና ጎረቤቶቻቸው በሚኖሩበት ሻሸመኔ ከተማ ከ30 ዓመት በላይ በመጸዳጃ ቤት ችግር ተፈትነዋል። በተለምዶ የቀበሌ ተብሎ በሚጠሩ ቤቶች በአንድ ግቢ ውስጥ ተጋግተው ነው የሚኖሩት። በቂ የመጸዳጃ ክፍል ባለመኖሩ ብዙ ፈተናን አሳልፈዋል። ከባቢን ጽዱ የማድረግ እንቅስቃሴው ከመጣ በኋላ በተሰራላቸው የመጸዳጃ ቤትና ሻወር ቤት ንጽህናው የተጠበቀ አገልግሎት በተሻለ ማግኘት ችለዋል። በጣም ችግር ነበር። ሽንት ቤትም የለንም፣ ሻወር ቤትም የለንም ነበረ። ሽንት ቤቱ ራሱ ሞልቶ በቃ ሜዳ ላይ እየፈሰሰ አሁን ግን እግዚአብሔር ይመስገን ይኸው በአማረ ሽንት ቤት በአማረ ሻወር ይኸው ተዝናንተን ዘንጠን እንኖራለን። እድሜ ለነሱ ማለት ነው። ከቤት እስከ አካባቢና ከተማ የሚደርሰው የሳኒቴሽን ሰንሰለት በርካታ ሕዝብ በሚሰበሰቡባቸው ከባቢዎችም በፕሮጀክቱ ዘመናዊ መጸዳጃ ቤቶች ተገንብተዋል። በሻሸመኔ ከተማ ከተገነቡት የሕዝብ መገልገያ መጸዳጃ ቤቶች ውስጥ የተወሰኑትን ሥራ አጥ ወጣቶችን በማደራጀት ገቢ እንዲያገኙበት፣ ማኅበረሰቡ ደግሞ የተሻለ አገልግሎትን እንዲያገኝ እየተደረገ ነው። እኛ 14 ሰውን እዚህ ስንመጣ መጀመሪያ ጊዜ ያው መዘጋጃ የሰራው ቤት ተደፍኖ ነበር። እኔም አጋጣሚ ትምህርቱን ጨርሼ እዚህ ላይ ማደራጃት ጀመር ነው። አጋጣሚ ስንደራጅ ደግሞ ይሄ ቤቱ ዝግ ነበር፣ ያቺ ዝግ ነበር። እኔ ነው ከፍቼ ልጆቹን አደራጅቼ እዛ ጋር ስራ የጀመርኩት። እዛ ጋር ስራ ጀመር። በዚህ ጋውን ሽንት ቤቱ በተሰራ ጋ ጋርቤጅ ነበር የምጣለው። እዛ ቆሻሻ መጣያ ነው። ሰው እራሱ ብሞት እዛ አይገኝም፣ እውነት ለማናገር ማለት ነው ሽንት ቤት መጥፎ እንትን ነበረው እኛ ጠርገን እንደምንም። ይሄ ድርጅቱ ከመጣ በኋላ እዛ ጠረጉ በሰራተኛ አስጠረጉ እዛ ጋር ስራ አስጀመሩ እንጂ በጣም አስጠል ቦታ ነበር። ይሄ ሐዋሳ ተራ እዚህ ስለሆነ ሰው ከዚህ ጀምሮ እስከዛ ስለምሰልፍ የደከሜ ሰው የታመሜ ሰው እኛ ጋር እየመጣ መስገጃ አለን እሱን እናውጣለን። እዛ ጋር ይረፍት ይወስዳል። ሻይቡና እዚህ ጋር አለን ሻይቡና ይላል። እዚህ ከተሰራን በኋላ እኛ ጋር ሰው ከሐዋሳ ሜውን ከተለያየ ሀገር የመጣ ሰው እንደዚህ አይነት ሽንት ቤት አለ እንዴ እስከምን ደረጃ ነው የተቸገረን ሰው ደግሞ እዛ ጋር እንረዳለን። የታመመንም ያው በዛው እንረዳለን። አሪፍ ነው ያለው። አሁን ያለው ለውጥ በጣም አለ። በዚህ ፕሮጀክት በኦሮሚያ ክልል ብቻ ስድስት ከተሞች ላይ ተመሳሳይ ስራዎች እየተሰሩ ነው። በሻሸመኔ ከተማ ብቻ በርከት ያሉ ደረጃቸውን የጠበቁ መጸዳጃና ሻወር ቤቶች ተገንብተው ለነዋሪዎች ተላልፈዋል። ወደ 130 የሚሆኑ ወንዶችና ወደ 26 በአጠቃላይ ወደ 156 ሰራተኞች በማደራጃት ወደ ስራ ገብተዋል ማለት ነው። የጋራ መጸዳጃ ወደ 45 ነው። ወይም የህዝብ የምንለውን ደግሞ እነኚህ ልጆች የተደራጁበት ወደ 25 ነው። ሁለት ደግሞ የኢንስቲቲዩሽን በጣም ከባድ ችግር ያለባቸው ወደ ማረሚያ አካባቢ ብዙ ህዝብ ስላለ እዛ አካባቢ ነው። አንደኛው ደግሞ ከእኛ ቢሮ ጀርባ ነው የተሰራው። በአጠቃላይ ወደ 72 መጸዳጃ ቤቶች ነው በሻሸመኔ ከተማ የተሰራው። ተጨማሪ ወደ 27 የመጸዳጃ ሽንት ቤቶች ይሰራሉ ብለን እቅድ ይዘናል። ያንንም ግንዛቤ ውስጥ በማስገባት ምናልባት ለወደፊት ያንንም ጨምረን እስከ 5000 ህዝብ ተገልጋይ ይሆናል ብዬ አስባለሁ። በሀገር አቀፍ ደረጃ በ22 የክልል ከተሞች የተጀመረው ፕሮጀክት በሲዳማ ክልል ሐዋሳ ከተማም በተሻለ አፈጻጸም ተደራሽ እየሆነ መጥቷል። እና አቶ ታምራት በሐዋሳ ከተማ ለጋራ የነበራቸው መጸዳጃ ቤት በመሙላቱና በመናዱ ምክንያት እጅጉን ተቸግረው ነበር። ከቀበሌ ጀምሮ ለሚመለከታቸው አካላት በማሳወቅ የጋራ መጸዳጃ ቤት እንዲገነባላቸው በተደጋጋሚ በመጠየቅ ላይ ሳሉ ነው ይህ ፕሮጀክት መጥቶ እፎይታን የሰጣቸው። ጽዱ ከባቢ የሚፈጠረው ከቤት እስከ አደባባይ ነውና፣ የሚመለከተው አካል ጋር ተወያይተው አስፈላጊነቱ ታምኖበት ግንባታው ተከናወነ። ያን አስከፊ ጊዜ ካለፉም ይኸው ሁለት ዓመት ሞላቸው። ከዚህ ቀደም ሲል መዘጋጃ ለእኛ ሽንት ቤት ቆፍሮ ሰጥቶ ነበረ። ያ ሽንት ቤት ስንቀመጥ ስንቀመጥ ፈረሰ። ብዙ ፈተና አይተናል። ጤና እክል አለ፣ ተቅማጥ አለ። የተለያየ ነገሮቹ ይከሰቱ ነበረ ሕክምና ይሄዱ ነበሩ። አሁን እግዚአብሔር እንግዲህ ይመዝገን እንደ ነገርኩት ጥሩ አመራሮች ጥያቄዎቹን በአፋጣኝ ምላሽ በመስጠት ዛሬ ሽንት ቤት ይህ ሻውር ቤት በጣም መቶ በመቶ ለእናቶቻችን ለልጆቻችን በጣም ጥሩ ገበና የሚሸፍን ሽንት ቤት በመሆኑ ይሄ አራት ዓመቱ አንድ ሰው ለሕክምና ይዘው አቅም ይሄ እክል ደርሶ አቅም በሽታ መጥቶ አቅም ሰላም ነው ብለውነ ስራ ሰርተናል። ግን አናግን ተማሪ ነን ስራ እንትን ስራ አለን እንደ አይነት ስራ በድል የሚሰራ ስራ ለምናምን ተብሎን ነው ቻንስ መሞከር አለብን ብለን ይህንን ተደራጅተን በዚህ ላይ ገብተን እየሰራን ነው። በሶስት ዙር ነው የገነባ ነው። በመጀመሪያ ዙር ሰላሳ ሁለት መጸዳጃ ቤቶችን ገንብተናል። በሁለተኛ ዙር ሀያ መጸዳጃ ቤቶችን ገንብተናል። በሶስተኛ ዙር ደግሞ ሀያ አምስት መጸዳጃ ቤቶችን ገንብተናል ማለት ነው። በአጠቃላይ በከተማችን በዚህ ፕሮጀክት ወደ ሰባ ሰባት የሚሆኑ የተለያየ መጠን ያላቸው መጸዳጃ ቤቶችን ገንብተናል ማለት ነው። ሰላሳ አንዱ የጋራ መጸዳጃ ቤቶች የሚባሉ ናቸው፣ ወይንም ፓብሊክ ኮሙናል ቶይሌትስ የምንላቸው ናቸው። ቀሪዎቹ 46ቱ ደግሞ የህዝብ መጸዳጃ ቤት ቤቶች ናቸው የተገነቡት። በአጠቃላይ በዚህ ፕሮጀክት ወደ 2042 ህዝብ ቁጥር ተጠቃሚ ሆነዋል ማለት ነው። ከዚህ አኳያ 46ቱን የህዝብ መጸዳጃ ቤቶችን ለ22 ጥቃቅን አነስተኛ ማህበራት አስረክበናል ማለት ነው። በእነዚህ ውስጥ ወደ 126 ወጣቶች ተጠቃሚ ሆነዋል ማለት ነው። ይኸው የሳኒቴሽን ሥራ በአማራ ክልል አራት ከተሞች ተደራሽ ሲሆን ደብረ ብርሃን ከተማ አንዷ ሆናለች ከኮሪደር ልማቱ ጋር በማስተሳሰር የተሻለ ከተማን የመፍጠር ሥራዎች ጽዱ ከባቢን ለመፍጠር በሁለተኛው የከተሞች የመጠጥ ውሃ ሳኒቴሽን ፕሮጀክት 21 የጋራና አንድ የሕዝብ መጸዳጃ ሻወር ቤትን ገንብታለች ይሄ ከመኖሩ በፊት በጣም ብዙ ችግር ነበር። በይበልጥ እዚህ አካባቢ ያሉ ሰዎች ሻወር ለመጠቀም ላይ ከተማ ነው የሚወጡት። በሚወጡበት ጊዜ አንደኛ የባጃጅ ደርሶ መልስ አርባ ብር ያወጣሉ በትንሹ። ሁለተኛ ደግሞ የውሃ ምጥረት ስላለ እዚያ ከተማ ላይ በቀላሉ ውሃ ያገኙ ነበር፣ ትልቅ ችግር ነበር። ይሄ እዚህ ግን በመከፈቱ አንደኛ የውሃ ችግር የለም፣ ታንከርም ስላለው ሰዎች በቀላሉ ሻወር መጠቀም ይችላሉ እና ያ ችግር ተፈቷል ማለት ነው። መጸዳጃውም በዚህ አካባቢ የሚያልፉ ሰዎች እየመንገድ ላይ ነበር የሚሸኑት አሁን ግን መጸዳጃ ቤት ከተጀመረ ጀምሮ አሁን እዚህ አካባቢ ውጭ ላይ የሚሸና ሰው የለም እዛው ውስጥ ገብቶ ከፍሎ ይሸናል ማለት ነው። በፊት ሳይሰራ በፊት ጫካ ነው የምንጠቀመው አሁን ተሰራ ጀምሮ ደግሞ እዚህ እንጠቀማለን ማለት ነው። ችግሩ በጣም ችግር አለው ጉንፋን አለ፣ ተቅማጥ አለ፣ ብዙ በሽታ አለ ማለት ነው። አሁን ግን እዚህ ተገባን ጀምሮ እዚህ ደህና ነን ማለት ነው እዚህ እየተጠቀምን ነው በስነ ስርዓቱ ያው ውሃውም ገብቶልናል በስነ ስርዓት እየተጠቀምን ነው ማለት ነው ምንም ቢለን ጫካ ሄደን ነው የምንጠቀመው እና መሄጃም የለን ነበረ እዚሁ ነበር አሁን ቤት ተሰራ እግዚአብሔር ተመሰገነ ይሁን ሽንት ቤት ተሰራልን እየተጠቀምን ያለ ነው ባግባቡ ማለት ነው እያጸዳን እንዳይደፈንብን ወረቀቱን በአግባቡ እያረግን እያቃጠልን። በአስራአምስት ቀንም በሀያ ቀንም እያጠብን እያጸዳን ነው እየተጠቀምን ያለን። ሻወር ቤትም አለ ተፈለግ ሻወር ቤትም እንጠቀማለን። ሁሉን ነገር እንጠቀማለን። ከተሞች ላይ የንጹህ መጸዳጃ አካባቢ መኖር የከተማ ውበት እና አካባቢ ላይ ያለው ቆሻሻ ማስወገጃ አንዱ መንገድ መሰለማቶችን መገንባት ነው። ከለውጡ በፊት የነበረው በጣም ትንሽ የሚባል ካቨሬጅ ነው ያለው። ከአስር ፐርሰንት በታች ነበር እንደ ሀገር። አሁን ሰላሳ ላይ ደርሷል እንደ ሀገር ያለው ማለት ነው ያ ማለት ኢትዮጵያ ውስጥ ካሉ ከተሞቻችን 30 ፐርሰንቱ የሳኒቴሽን ፋሲሊቲ አላቸው ማለት እንችላለን። በከተሞች የህዝብ ብዛት ጋር ተያይዞ የደረቅና ፍሳሽ ቆሻሻዎች መብዛት ለከተሞች ትልቅ ፈተና ነው። ይህንን ከመነሻው እስከ መዳረሻው በማስተሳሰር መብቴ ከተቀመጠለት እድል የሚሆንበት አጋጣሚ አለ። አሁን በፕሮጀክት ታቅፎ እየተሠራ ያለው ሥራ ይህን ችግር የሚፈታ ነው። ዘመናዊ የፍሳሽ ማስወገጃና ማጣሪያ ጣቢያ ፕሮጀክት በተለያዩ ከተሞች ተጀምረዋል። የከተሞች ፍሳሽ ማስወገጃ ፕሮግራም አንዱ ነው። ወደ ሀያ ሁለት ከተሞች ኢትዮጵያ ውስጥ አሉን ወደ አስራ አራቱ ወደ ስራ ላይ ናቸው። አሁን ያሉት ስምንቱ ደግሞ ጨረታ ወጥቶ የተሰራ ይገኛል ማለት ነው። ትልቅ ለውጥ ያመጣል ብለን እናስባለን። ይሄ ማለት ነው አዲስ አበባ ላይ አለን፣ ሻሸመኔ ላይ ምንም ጭምር አለን፣ ሶዶ ላይ አለን፣ ወላይታ ሶዶ ላይ አርባ ምንጭ አለን፣ ሆሳዕና አለን፣ ጎንደር አለን፣ በጣም ብዙ ቦታ ደብረ ብርሃን አለን፣ ደሴ ላይ አለን። እነዚህን በጣም አፋጥነን አንዳንዱ እንጨርሳለን አንዳንዱ ወደ መሀል ማድረስ ማለት ነው። የፍሳሽ ማስወገጃ ግንባታ ከሚከናወንባቸው ከተሞች የተሻለ አፈጻጸም ላይ የምትገኘው ደብረ ብርሃን ከተማ በአምስት ሄክታር መሬት ላይ የተገነባው ማጣሪያ ከ20 ዓመታት በላይ የሚያገለግል ነው። የፍሳሽ ማጣሪያው ዘጠና በመቶ ላይ የሚገኝ ሲሆን ከሁለት ወር በኋላ አገልግሎት መስጠት ይጀምራል ተብሎ ይጠበቃል። በተለይ ቆሻሻ ለማስወገድ ቆሻሻ የሚወገድበት ቦታ መኖር አለበት ብለን ነው የምናምነው። ከስር መሰረቱ የማሰባሰብ ስራ በአግባቡ መሰራት ፣ ካሰባሰብን በኋላ ደግሞ ተገቢው የሆነ የቆሻሻ ማስወገጃ ቦታ ሊኖርን ይገባል ነው። በዚህ ደረጃ አንዱ ሞዴል የሚያደርገው እንደ ክልልም ወስደን በእኛ የዘመናዊ ሳኒተሪ ላንድ ፊል የምንለው ዘመናዊ የደረቅ ቆሻሻ ማስወገጃ ግንባታ እሱን ያጠናቀቅንበት ሁኔታ ነው ያለ። የመጀመሪያው። ሁለተኛው የፍሳሽ ቆሻሻ የማስወገድ ግንባታ ኦሎሞስት እየተጠናቀቀ ያለበት ሁኔታ ነው ያለው። በቀን 50 ሜትር ኪዩ ያጣራል ተብሎ ነው የታሰበው ዲዛይኑ የተሰራው። አሁን የቀረን ይቺ ዋይትላንድ የምንላት የቁፋሮ ነው። ብዙ ስትራክቸር ስራ የለውም። ቁፋሮ ቆፈርና አሸዋ ነው የሚሞላው። ብዙ ቀላል ስራ ነው። ይሄኛው ደግሞ የምታያቸው አሸዋ ማጣሪያውን አሸዋ መሙላት ብቻ ነው የቀረን እና ይሄ ዌር ሃውሱ የብሎኬጅ ስራ እና የጣራ ስራ ነው የቀረ። ኦልሞስት በእኛ እስኬጁል ሁለት ወር በቂ ነው ለሚቀሩት ስራዎች ብለን ነው የምናስበው። የደረቅና ፍሳሽ ቆሻሻ አወጋገድን ከቤት እስከ ከተማ በማስተሳሰር ጽዱ ከተሞችን የመፍጠር ስራው በዚህ ዓመትም በርካታ አካባቢዎች ተደራሽ እንደሚሆን ይጠበቃል። በከተሞች ጅግጅጋ፣ አዋሳ፣ መቀሌ፣ ባህር ዳር፣ አዳማ፣ ድሬዳዋ ትልልቅ የምንላቸው ከተሞቻችን ላይ መሰረቱን ለውጥ ሊያመጣ የሚችል የፍሳሽ ማስወገጃ ፕሮጀክቶች ግንባታ እናስጀምራለን። ከተሞቹ ያን መነሳሳትን እንደ ትልቅ አንድ ቁልፍ የአፈጻጸም ሁኔታዎችን ይዘን አብረን እንሄድ ነው እና ጥሩ የሚሰሩ ከተሞችን በተቻለ መጠን የተሻለ ነገር እንዲሰሩ ድጋፍ ስናደርግ ቆይተናል። ይህው በቀጣይም አብረን በዛው መልክ ይዘ ነው የምንሄድ ይሆናል ይህ ከኮሪደር ልማቱ ጋር ሲተሳሰር ደግሞ እጅግ ዘመናዊ ለዜጎችም ሆነ ቱሪስቶች ምቹ የማኅበራዊና ኢኮኖሚያዊ ተጠቃሚነት የተረጋገጠበት ከተማን መፍጠር ይቻላል። የኢትዮጵያ ከተሞች በዚህ መስመር ላይ የሚገኙ ስለመሆናቸው የተጀመሩ ሥራዎች ጥሩ ማሳያ ናቸው።